እሱ ሜዳ ውስጥ ካለ የመድፈኞቹ አሸናፊነት ይጨምራል። የቡድን አጋሮቹ በራስ መተማመናቸው ከፍ ይላል። አርቴታ ልበ ሙሉ ይሆናል፣ ደጋፊውም ይረጋጋል። በዝምታ ውስጥ ሆኖ ሙሉ ሜዳውን ያካልላል። ንግግሩ ከኳስ ጋር ነው። እግር ኳስ ጥበብ ነው የሚለው ይሄው እግር ኳሰኛ፣ የእኛ ኃላፊነት ደግሞ እሱን ሜዳ ላይ ማሳየት ነው ሲል ይናገራል። በዚህም የጨዋታውን ፍሰት ለማሳመር እና በአሸናፊነት ለመወጣት የማያደርገው ጥረት የለም ይባልለታል። ለማመን የሚከብዱ ለጎል የሚሆኑ ኳሶችን እጅግ በጠበበ መንገድ አሾልኮ አመቻችቶ ያቀብላል። ራሱም ማራኪ ጎሎችን በቅጽበት ያስቆጥራል። ከኳስ ጋር ያለው መስተጋብር ተመልካች ያፈዛል። የእግር ኳስን ውበት እየገለጠ የሚያሳየው ይሄ ሰው መድፈኞቹ አምበል ማርቲን ኦዲጋርድ ነው። ኦዲጋርድ ወደ አርሰናል በመምጣት በውስጡ የታመቀውን ችሎታውን ከማሳየቱ በፊት በሪያል ማድሪድ ቤት በነበረው ቆይታ ከስፔን ሚዲያዎች ጭምር ነቀፋና ዘለፋ ደርሶበታል። በውሰት ውል የተለያዩ ክለቦች በር ላይ ተንከራቷል። በዚህ ያልተሰበረው ይህ ድንቅ እግር ኳሰኛ ታዲያ አሁን በመድፈኞቹ ቤት ቋሚ ተጋዳሚ ሰው መሆን ችሏል። ከተራራ ኒውስ ስለ መድፉ መሪ ማርቲን ኦዲጋርድ ልንነግራችሁ ወደናል። ሰብስክራይብ እያደረጋችሁ አብራችሁ እንድትሆኑ ስንጋብዛችሁ በደስታ ነው። አሁን 26 ዓመቱ ላይ የሚገኘው የአርሰናልና የኖርዌይ ብሔራዊ ቡድን አምበል ማርቲን ኦዲጋርድ ገና በህፃንነቱ ኳስ መጫወት የጀመረው ወላጅ አባቱ በሚያሰለጥነው ክለብ ውስጥ ነበር። ኦዲጋርድ 10 ዓመት እስኪሞላው ድረስ ድራመን ስትሮንግ በተባለው ክለብ የተጫወተ ሲሆን ክለቡን በእሱ ውጤት ምክንያት በተከታታይ የገንዘብ ሽልማት አግኝቷል። ከዚህ በኋላም የኖርዌውን ስትሮምስ ጉድሴት እግር ኳስ ክለብ ተቀላቀለ። በዚህ ክለብ ወጣቶች ቡድን ውስጥ ከ2009 እስከ 2012 የማይታመን ብቃት በማሳየት ዘልቋል። በዚህ ቡድን በክንፍ መስመር ላይ ይጫወት የነበረው ኦዲጋርድ በዕድሜ ሁለትና ሶስት ዓመት ከሚበልጡ ተጫዋቾች ጋር እየተጋፈጠ የኳስን ልክ ማሳየት የተቻለ አሰልጣኞቹ በእጅጉ ተገረሙ። ይህን ተከትሎ ከ2012 ጀምሮ የክለቡን ዋናውን ቡድን እንዲቀላቀል ተወሰነ። በዚህ ቡድን እየተጫወተም በኖርዌይ ሊግ ታሪክ በእድሜ ትንሹ ጎል አስቆጣሪ መሆን ችሏል። ገና በለጋ እድሜው ስሙ በስራው የገነነው ኦዲጋርድ በ2015 ወደ ስፔኑ ኃያል ክለብ ሪያል ማድሪድ ተዘዋወረ። በወቅቱ የተዘዋወረበት ዋጋ ቀስ እያለ እስከ 8 ሚሊዮን ዩሮ የሚደርስ ሶስት ሚሊዮን ዩሮ ነበር ይባላል። በሪያል ማድሪድ ቤት በዋናውና በተጠባባቂ ቡድን እንዲጫወትም ተወሰነ። በተለይ ዋናው ቡድን እሱ የሚጫወትበት ስፍራ በወቅቱ ከዋከብቶች የተያዘ ነበርና ተገቢውን ተሳትፎ አላገኘም። በዚህም ብቸኛ ምርጫው ተጠባባቂ ቡድን ነበር። በዚህ ቡድን እየተሰለፈ መጫወት ጀመረ። ይሁንና ብዙም ሳይቆይ ተጠባባቂ ቡድኑ አራት ሽንፈት ማስተናገዱን ተከትሎ ኦዲጋርድ ወደ ታች እንዲወርድ ተፈረደበት። የክለቡ ሰዎችም ሆኑ ደጋፊዎች የፕላቲናውን ኦዲጋርድ ስለልቦና በሚነካ መልኩ ዝቅ አደረጉት። የስፔን ሚዲያዎችም በሳምንት 8 እየተከፈለው ከታች ምን ይሰራል በሚል አብጠለጠሉት። ውጤት በሚሰጡበት አሰራርም ከአስሩ ዜሮ ሰጡት። ይህን የወጣቱ ኦዲጋርድ ግራ ተጋባ። እንዲው ልበደንዳና ሆኖ እንጂ የሚቻል አልነበረም። በወቅቱ የዋናው ቡድን አሰልጣኝ ካርሎ አንቼሎቲ ማርቲን ኦዲጋርድ ለሀገሩ ባዳ ለሰው እንግዳ ሆኖበት እንጂ ኳስ ጠፍቶበት አይደለምና እባካችሁ ተዉት ሲሉ ደጋፊውን ተማጸኑ። ኦዲጋርድም መረጋጋት አሳየ። በፈረመ በዓመቱም ለዋናው ቡድን ለመጀመሪያ ጊዜ መጫወት ቻለ። በዚያ ቤት ተገቢውን ቦታ ማግኘት አልቻለምና 2017 ወደ ኔዘርላንዱ ሄርኔቤን ክለብ በውሰት አመራ። በዚህ ክለብ አጀማመሩ አላማረለትም፤ ወደ መጨረሻው ቢሻሻልም እንዳሰቡ አልሆነም። በዚህም በ2018 ሪያል ማድሪድ ወደ ሌላኛው የኔዘርላንድ ክለብ ቪቴንስ በውሰት አዛውሬዋለሁ አለው። ይሄኛው በአንጻሩ የተሻለ ሆኖለታል፤ ደጋፊውም ወዶታል። በሪያል ማድሪድ አማካኝነት እየደረሰበት ያለው መንከራተት ግን አላቆመም። አሁንም በ2019 ኦዲጋርድ ወደ ሪያል ሶሲዳድ በውሰት ተዛወረ። በዚህ ቤት ጎ ሰዎችን ደጋግሞ አስቆጠረ። አስደናቂ የተባሉ ለጎል የሆኑ ኳሶችን አመቻችቶ ማቀበል ቻለ። በውድድር ዓመቱ ክለቡ የኤውሮፓ ሊግ ደረጃን እንዲይዝ አደረገ። የላሊጋው የወር ምርጥ ተጫዋችነትን ክብርንም አገኘ። አሁን ኦዲጋርድ በውስጡ ከታመቀው ብቃቱ ጋር እየተገናኘ ነው። በዚህ ጊዜ ታዲያ ሪያል ማድሪድ መልሶ ጠራው። በ2021 የውድድር ዓመት ለዋናው ቡድን እየተሰለፈ መጫወት ጀመረ። ይሁንና ከዚህ በኋላ በማድሪድ ቤት በቃኝ የሚል ድምፅ አሰማ። በእርግጥ ማድሪድ ኦዲጋርድን አንገላቶታል። የሀገሬው ሚዲያዎችም አንግብግበውታል ሲበዛ። በዚያ ሀገር ሰዎች ተማሯል፣ ሌላ መዳረሻ ክለብ ፈልጓል። በዚህም ምክንያት በውድድር ዓመቱ አጋማሽ ወደ እንግሊዝ የመድፉ መንደር በውሰት ብቅ አለ። ጊዜው 2020 ነበር። ይህን ለሱ ባልነበረው ስፍራ የተደበቀው የኳስ ጥበቡ ተገለጠ። አሰልጣኝ ሚካኤል አርቴታ የጨዋታ እድሉን አከታትሎ ሰጠው። እሱም ተደብቆ የነበረውን ድንቅ ችሎታ ጎል በማስቆጠርና አመቻችቶ በማቀበል አሳየ። የአርሰናል ሰዎች በኦዲጋርድ በእጅጉ ተደነቁም ተደሰቱም። ይህም ልጁን ወደ ቋሚነት እንዲሸጋገር አደረገው። ይህ ብቃቱ በሂደት 40 ሚሊዮን ሊደርስ በሚችል 35 ሚሊዮን ዩሮ ከማድሪድ ወደ አርሰናል በቋሚነት እንዲዛወር አደረገው። እስከ 2025 የሚያቆየውን ውልም ፈረመ። አሁን ምትሃተኛ እግሮቹ ከኳስ ጋር ተገናኝተዋል። በመጀመሪያ ስድስት ጨዋታዎች ብቻ ሶስት ጎል ያስቆጠረ ሲሆን፣ ሶስት ለጎል የሚሆኑ ኳሶችን አመቻችቶ አቀብሏል። ገና እንደመጣ የፕሪምየር ሊጉ የወር ምርጥ ተጫዋች ተብሎ ተመርጧል። በውድድር ዓመቱ አርሰናል ከስምንተኛ ወደ አምስተኛ ከፍ ብሎ አጠናቀቀ። ክለቡ በኦዲጋርድ ተስፋ ይዟል። ኦዲጋርድም እንደዛው። በመድፈኞቹ ቤት ተቀባይነቱ እየጨመረ የመጣው ኦዲጋርድ በ2022/23 የውድድር አመት ደግሞ የቡድኑ አንበልነትን ተረከበ። የበለጠ በአርሰናል ቤት እየፈካ መጣ። የቡድን አጋሮቹ በእጅጉ ተደሰቱበት። የሜዳው ውበት በእሱ መገለጥ ጀመረ። እግር ኳስ ውበት የሚሰጣትን ሰው አገኘች ተባለለት። ደጋፊውም ሆነ ሌላው ተመልካች ተደነቀበት። በአመቱ አርሰናል ከአምስተኛ ወደ ሁለተኛ ከፍ ማለት ቻለ። ኦዲጋርድ የአርሰናል የውድድር አመቱ ምርጥ ተጫዋች ተብሎ ተመረጠ። የፕሪምየር ሊጉ አመት ወጣት ተጫዋችነት ክብርንም አገኘ። እሱም አርሰናልም ሌሎች ተደራራቢ ክብሮችንም አገኙ። ርቋቸው ወደ ነበረው የሻምፒዮንስ ሊግ ውድድርም ተመለሱ። በአመቱ አዲስ የረጅም ጊዜ ኮንትራት የፈረመው ኦዲጋርድ በ 202324 የውድድር ዓመትም አስደናቂ ጊዜ ማሳለፍ ቻለ። በዓመቱ አርሰናል አሁንም ለሁለተኛ ጊዜ ዋንጫውን በማንቸስተር ሲቲ ለጥቂት ተነጥቆ ሁለተኛ ሆኖ አጠናቀቀ። ኦዲጋርድ ደግሞ ለሁለተኛ ጊዜ የመድፈኞቹ የዓመቱ ምርጥ ተጫዋች ተብሏል። በመጠናቀቅ ላይ ያለው የውድድር ዓመት አርሰናል በተጫዋቾች ጉዳት የታመሰበት ነው። ኦዲጋርድም ይኸው ዕጣ ደርሶበት ለወራት ከሜዳ ርቆ እንደነበር ይታወሳል። ክለቡ በፕሪምየር ሊጉ ሁለተኛ ደረጃ ላይ ይገኛል። በሻምፒዮንስ ሊግ ደግሞ አስፈሪ ሆኗል። ለግማሽ ፍጻሜ የደረሰ ሲሆን ለዋንጫ የሚገመትም ሆኗል። የአማካይ ስፍራ ተጫዋቹ ማርቲን ኦዲጋርድ ለአርሰናል እስካሁን 192 ጊዜ ተሰልፎ አርባ ጎሎችን ማስቆጠር ችሏል። ኦዲጋርድ ለሀገሩ ኖርዌይ ከወጣቶች እስከ ዋናው ብሔራዊ ቡድን 63 ጊዜ ተሰልፎ ተጫውቷል። በጠቅላላው ደግሞ በሁሉም ቡድኖች 424 ጊዜ የተሰለፈ ሲሆን 76 ጎል ማስቆጠር ችሏል። ይህ ድንቅ ተጫዋች ከፍ ያለ ዋንጫ ማንሳት ይናፍቃል። እስካሁን ያነሳው የስፔን ንጉሥ ዋንጫና በእንግሊዝ ኮሚኒቲ ሽልድ ነው። በግሉ 16 የተለያዩ ቅናና ሽልማትን አግኝቷል። ማርቲን ኦዲጋርድ ባለትዳርና የልጅ አባት ነው። አኗኗሩም ቅንጡ የሚባል ነው ተብሎለታል። አሁን በአርሰናል ቤት በወር 1.3 ሚሊዮን ዶላር ተከፋይ ነው። ከመድፈኞቹ ጋር ገና ብዙ ስኬት ያያል ብሎም ይጠበቃል። ከተራራ ኒውስ ስለ ማርቲን ኦዲጋርድ ያዘጋጀ ነው። አበቃ። ሰብስክራይብ እያደረጋችሁ አብራችሁን ሁኑ። መልካም ጊዜ ተመኝተናል።